ሰላም ጤና ይስጥልን አድማጭ ተመልካቾቻችን ከቶፕንሽን ኔትወርክ ዕለታዊ ዜናዎችን ይዘን ቀርበናል። በቅድመ ማሽቶቹ በመጪው ክረምት ከመደበኛ በላይ ዝናብ መጠበቅ እንደሚኖር ኢንስቲትዩቱ አስታወቀ። ኢትዮጵያ የተቀቀለ ስጋ ለቻይና ልትልክ ነው። የኢንሹራንስ ዘርፉ ለውጭ ባለ ሀብቶች ክፍት እንዲሆን የሚያስችል አዲስ አዋጅ በዝግጅት ላይ እንደሚገኝ ተነገረ። የትግራይ ክልል ለብሔራዊ ባንክ ወርቅ በማቅረብ ቀዳሚ እንደሆነ ተገለጸ። ሪፖርተር ጋዜጣ ፓርላማ ገብቶ እንዳይዘግብ መከልከሉን አስታወቀ የእስራኤል የገንዘብ ሚኒስቴርና የመከላከያ ሚኒስቴር ተጋጩ በመጪው ክረምት ከመደበኛው በላይ ዝናብ መጠበቅ እንደሚኖር ኢንስቲትዩቱ አስታወቀ መደበኛ የዝናብ ወቅታቸው ክረምት በሆኑ አካባቢዎች በመጪው ክረምት ከመደበኛው በላይ ዝናብ እንደሚያገኙ የኢትዮጵያ ሜትሮሎጂ ኢንስቲትዩቱ አስታወቀ የክረምት ወቅት ዝናብ አጀማመር በደቡብ ምዕራብ እና በምዕራብ የሀገሪቱ አካባቢዎች ላይ ቀድሞ እንደሚጀምር፣ በአወጣጡ ረገድ ግን ሊዘገይ እንደሚችል ኢንስቲትዩቱ በሰጠው መግለጫ ጠቁሟል። ህብረተሰቡ በሚቀጥሉት የክረምት ወቅት የሚጠበቀውን የአየር ጠባይ ትንበያ ከግንዛቤ ማስገባት የግብርና እንቅስቃሴዎች ና ሌሎች ማህበራዊ ና ኢኮኖሚያዊ ስራዎች እንዲያከናውን አሳስቧል። በሌላ በኩል አልፎ አልፎ ከሚኖረው ተደጋጋሚ ያለው ዝናብ ጋር ተያይዞ ለጎርፍ ተጋላጭ በሆኑ ረባዳማ ቦታዎች፣ የወንዙ ዳርቻዎች ና በከተሞች አካባቢ ማህበራዊ ና ኢኮኖሚያዊ እንቅስቃሴ ስራዎች ላይ ሊያደርሱ የሚችለውን አሉታዊ ተጽዕኖ ለመቀነስ እንዲያስችል አስፈላጊውን የጥንቃቄ ስራ ከወዲሁ በቅንጅት መከናወን እንዳለበት ማሳሰቢያ ሰጥቷል። በሰሜን ምስራቅ ና በደቡብ ምዕራብ የሚኖረው ከፍተኛ ዝናብ በማሳ ላይ ውሃ መተኛት የሚያስችል በመሆኑ ለወባ ትንኝ መራባት ምቹ ሁኔታን ይፈጥራል። ስለዚህም የውሃ ማፍሰሻ ቦዮችን በማጽዳት ቅድመ ጥንቃቄ ማድረግ ይገባልም ብሏል። በሀገሪቱ በየሰዓቱ ያለውን የአየር ጸባይ የተመለከቱ መረጃዎች የሚሰጡ ከ1600 በላይ በሰው ኃይል የተደገፈ የሜትሮሎጂ ጣቢያዎች መኖራቸውን የኢንስቲትዩቱ ምክትል ዋና ዳይሬክተር ዶክተር አሳምነው ተሾመ መግለጻቸውን ከኢትዮጵያ ፕሬስ ድርጅት የተገኘው መረጃ ያሳያል። ኢትዮጵያ የተቀቀለ ስጋ ለቻይና ገበያ ልትልክ ነው። የኢትዮጵያ የተቀቀለ ስጋ ለቻይና ልትልክ መሆኑን የኢትዮጵያ ግብርና ባለስልጣን አስታውቋል። የኢፌዴሪ የሕዝብ ተወካዮች ምክር ቤት የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ በኢትዮጵያ የግብርና ባለስልጣን የእንስሳት ቄራዎች አደረጃጀት እና የስጋ ምርት አገልግሎት አሰጣጥ ውጤታማነት በተመለከተ የተከናወነ ክዋኔ ኦዲት ሪፖርት መነሻው በማድረግ ውይይት አካሂዷል። በውይይቱ ወቅት የግብርና ባለስልጣን ዋና ዳይሬክተር አምባሳደር ድሪባ ኩማ እንደገለጹት ኢትዮጵያ ሞንጎሊያን ጨምሮ ከሌሎች ሀገራት ተሞክሮ በመውሰድ የተቀቀለ ስጋ ለቻይና ለማቅረብ እየሰራች ነው። ኢትዮጵያ የቻይናን ትልቁ የስጋ ምርት ገበያ ለመጠቀም ዝግጅቷን ማጠናቀቋን አመላክተዋል። ኢትዮጵያ የስጋ ምርትን ቻይና መላክ ከጀመረች ከቻይና የገበያ መስፈርት ጋር ተምሳይ ለሆኑ የአውሮፓና ኤዥያ ገበያ ማቅረብ እንደምትችልም ገልጸዋል። በቻይና ሀገር የምርት ጥራትና ደረጃ ደህንነትን በሚቆጣጠር ተቋም የሚሰሩ ባለሙያዎች ወደ ኢትዮጵያ መጥተው የኢትዮጵያን ስጋ አመራረት መመለከታቸውን አስታውቀዋል። የቻይናው ተቋም ለኢትዮጵያ የላከው ከአንድ ሺ በላይ ገጽ ያለው ዶክመንት በኢትዮጵያ ባለሙያዎች ተሞልቶ መላኩን ገልጸው በቅርቡ ምላሽ ይልካሉ ተብሎ ይጠበቃልን ብለዋል። ትግራይ ክልል ለብሔራዊ ባንክ ወርቅ በማቅረብ ቀዳሚ እንደሆኑ ተገለጸ። በኢትዮጵያ በበጀት አመቱ አስር ወራት ውስጥ ከወርቅ 2.57 ቢሊዮን የአሜሪካን ዶላር ገቢ አግኝታለች። በአጠቃላይም 29396 ኪሎ ግራም በላይ ወርቅ ለብሔራዊ ባንክ ቀርቧል። አንድ የማዕድን ሚኒስቴር እንደገለጸው ከክልሎች ለብሔራዊ ባንክ የቀረበው የወርቅ መጠን ትግራይ 12210 ኪሎ ግራም፣ ኦሮሚያ 6910 ኪሎ ግራም፣ ጋምቤላ 4590 ኪሎ ግራም በቢንሻ ጉልጉም 3689 ኪሎ ግራም በሌሎች ማዕድናት አመርቂ የሆነ ውጤት እየተመዘገበ እንደሚገኝ የማዕድን ሚኒስቴር ዴታ አቶ ሚሊዮን ማቴዎስ ለአዲስ ዘመን ጋዜጣ ተናግረዋል። የኢንሹራንስ ዘርፉ ለውጭ ባለ ሀብቶች ክፍት እንዲሆን የሚያስችል አዲስ አዋጅ በዝግጅት ላይ እንደሚገኝ ተነገረ። የኢትዮጵያ ብሔራዊ ባንክ የሀገሪቱን የኢንሹራንስ ዘርፍ ለውጭ ባለ ሀብቶች ክፍት የሚያደርግ አዲስ አዋጅ በዝግጅት ላይ መሆኑን አስታውቋል። ውሳኔው የኢትዮጵያ የፋይናንስ ኢንዱስትሪ ለማዘመን እየተደረገ ካለው ሰፊ ጥረት አካል አንዱ ነው ይህ የተገለጸው ሃምሳ አንደኛው የአፍሪካ ኢንሹራንስ ተቋማት አመታዊ ኮንፈረንስና አጠቃላይ ስብሰባ በአዲስ አበባ ተጀመረበት ወቅት ነው በብሔራዊ ባንክ ገዢ ማሞ ምህረቱ እንደተናገሩት የባንኩን ዘርፍ ለውጭ ባንኮች ክፍት ያደረገው አዲሱ አዋጅ የፋይናንስ ዘርፋችን ለማዘመን በተደረገው ጥረት ትልቅ ምዕራፍ እንደሆነ ተደርጎ ይታያል በዚህ ስኬት ላይ በመመስረት ባንኩ አሁን ደግሞ ትኩረቱን የኢንሹራንስ ኢንዱስትሪውን በማሻሻል ላይ አድርጎታል። ሪፖርተር ጋዜጣ ፓርላማ ገብቶ እንዳይዘግብ መከልከሉን አስታወቀ። ላለፉት ሰላሳ አመታት ዓመታት በሕዝብ ተወካዮች ምክር ቤት ወይም በፓርላማ ተገኝቶ ዘገባዎችን ሲሰራ የቆየው ሪፖርተር ጋዜጣ ፓርላማ ገብቶ እንዳይዘግብ መከልከሉን አስታውቋል። ሪፖርተር ክልከላዊ የተሰጠው ግልጽ ባልሆነና ባልታወቀ ምክንያት መሆኑን ገልጿል። ሚያዚያ 6 2017 ዓ.ም ጀምሮ ምንም አይነት ምክንያት ሳይኖር ወይም በፓርላማው በይፋ ሳይገለጽ ከበር ላይ በጥበቃ ሰራተኞች ሪፖርተር እንዳይገባ ተብሏል በሚል ዘጋቢዎች እንዳይዘግቡ መከልከላቸው ይታወሳል። ሪፖርተር ለምን ፓርላማ ገብቶ እንዳይዘግብ እንደተከለከለ ጥያቄ የቀረበላቸው የፓርላማ የጥበቃ ሰራተኞች እንዳይገባ ተብለናል በቃል ተነግሮናል ከማለት ባለፈ ለመከልከል የሚያበቃ ማስረጃ ማግኘት አለመቻሉን ገልጿል። ጋዜጣው ለፓርላማው ጽህፈት ቤት ኃላፊ ዶክተር ምስራቅ መኮንን ለምን ሪፖርተር ፓርላማ እንዳይገባ እንደተከለከለ ጠይቆ እኔ አልከለከልኩም በህመም ምክንያት ቢሮ አልገባሁም እንደገባው አሳውቃቸዋለሁ ማለታቸውም ከገቡም በኋላ ምላሽ አለምስታቸውን ገልጸዋል። የሪፖርተር ዘጋቢዎች እንዳይገቡ የቃል ትእዛዝ የሰጡት የፓርላማ ጽህፈት ቤት ምክትል ኃላፊ ዶክተር ንጉሴ መሻ መሆናቸውን መነገሩን ለእርሳቸውም ሪፖርተር ተመሳሳይ ጥያቄ አቅርቦ በአጭሩ የጽሁፍ መልእክት እኔ ያገድኩትም ሆነ የከለከልኩት ነገር የለም በማለት ምላሽ ሰጥተዋለም ተብሏል። ፓርላማው በይፋ እግድ እንደጣለ ወይም ትእዛዝ እንደሰጠ ሳይታወቅ ክልከላ መደረጉን ከህግም ሆነ ከሞራል አንጻር ተገቢ አይደለም የገለጸው ሪፖርተር የሚመለከታቸው የመንግስት አካላት ህግ አውጪዎች፣ ህግ ተርጓሚዎችና አስፈጻሚዎች መፍትሄ እንዲሰጡት በመጠየቅ ላይ መሆኑን ገልጿል። የእስራኤል የገንዘብና የመከላከያ ሚኒስቴር ተጋጩ። ሚኒስቴሮቹ የተጋጩት በጋዛ እየተካሄደ ባለው ጦርነት ምክንያት የመከላከያ ሰራዊት ከተመደበለት በጀት በላይ ተጠቅሟል በሚል ነው። የእስራኤል መከላከያ ሚኒስቴር በጋዛ ጦርነት ምክንያት የተመደበለት በጀት ከልክ በላይ በማውጣቱ ከገንዘብ ሚኒስቴር ጋር ከፍተኛ ግጭት ውስጥ መግባታቸውን የሀገሪቱ መገናኛ ብዙኃን የሆነው ካን ዘግቧል። ይህ የተፈጠረው በዝግ የጸጥታ ካቢኔ ስብሰባ መከላከያ ሚኒስቴር በየአመቱ የተመደበለትን ወጪ ከታቀደው ከአራት ነጥብ አስራ ሰባት ቢሊዮን ዶላር በላይ ብልጫ እንዳለው ለመንግስት ባሳወቀበት ወቅት ነው። የፋይናንስ ሚኒስቴር እንደገለጸው በጋዛ ግጭት እንደቀጠለ ድረስ የበጀት ክፍተቱ በየዓመቱ መጨረሻ ላይ ወደ 7 ቢሊዮን ዶላር ሊጠጋ እንደሚችል ካን ዘግቧል። በገንዘብ ሚኒስቴር ባዛል ስሞትሪች እና በመከላከያ ሚኒስቴር ዋና ዳይሬክተር መካከል ውጥረት ስለመንገሱም ተነግሯል። ክርክሩ የፋይናንስ አስተዳደርን በሚመለከት የጋራ ውንጀላ ላይ እያተኮረ ነው ሲሉ ቲአርቲ ግሎባል ዘግቧል። አድማጭ ተመልካቾቻችን ከቶፕኒሽ ኔትወርክ ለዕለቱ ያዝናቸው ዜናዎች እነዚህ ነበሩ። መልካም ቆይታ።